ሰው ምን ላይ እንደሆነ እራሱ አያውቀውም። እና እባካችሁ ድምፅ እንሆናቸው። ሊቢያ ላይ ያሉትም ሰዎች ካሉ ይግቡ። አንዳንድ ቪዲዮ ሰርተ ኬር ማድረግ አለብን። እኔ አሁን ፈረንሳይ እሄዳለሁ ብሎ እያሉ ባርጅ፣ ቴንክዩ ቴንክዩ፣ ብራዘር ሪስፔክት። ወገን ማለት እንደዚህ ነው። ዝም ብሎ የማይረፋ እንትን ላይ መለፋለፍ ሲሆን እዛ ጋር ለሚያልቀው ሕዝብ ሶስት ወር ጊዜ ነው የተሰጣቸው። አዎ እንግዲህ አስበው ሶስት ወር ካልወጡ ሊረሸኑ ነው። ለእነዚህ ሰዎች ድምፅ መሆን አለብን። ምክንያት ደግሞ ያንግ ያንግ ህፃን ህፃኖች ናቸው ከአስራ አምስት እስከ አስራ ሰባት ያሳዝናሉ። በዚህ እድሜያቸው ቤት ለመሙላት ብለ ጎደለባቸው ያሳዝናሉ። እውነት ቤት አጎደሉ እና ሁላችንም ዘፋይ ሊመጣ ሲለን ፖስት የለን። ገሌ ዘፋይ ሊመጣ ነው ብለን ሁላችንም እከካችንን በዛ አከኔ መጣንን በሊቪያ ሁላችንም ስለዚህ ድምፅኑ ናቸው። ምን ችግር አሉ? በቃ አንዳንድ ቪዲዮ ብሰሩላቸው ኖርማል ነው። ብራዘን አመሰግናለሁ በጣም ዳኒ። እግዚአብሔር ነው ምልሽ እኔ ሁላችንም በዛ ነው ያለፍነው። ማንነታችንን መርሳት የለብን። ኋላችንን ማስታወስ አለብን። እዚያ ያሉ ሰዎች እኛ በነበርንበት ሰዓት እንኳን ጥሩ ጊዜ ነበር አሁን ሶስት ወር ነው የተሰጣቸው እነዚህ ሰው በሶስት ወር ውስጥ እንግዲህ አስቡት ሶስት ወር በሶስት ወር ጊዜ ውስጥ የሆነ ነገር ድምፅ ሆነን ሰላማዊ ሰልፍ ሆነ ለዓለም ህዝብ ካላሳወቅን እነዚህ ሰዎች ይረሸናሉ ይሞታሉ እና ወገን እዚህ ጋር ሲረሸን እያየህ በኋላ ከንፈር መምጠጥ ምናምን አያስፈልግም ሁሉም ሰው ድምፅ መሆን ካለበት አንድ ቪዲዮ አይቀድም እኮ አንድ ቪዲዮ እኮ የማንንም ቪዲዮ እኮ ሼር የሊቢያ የተሰራ ቪዲዮ ራሱ ሼር አድርጋችሁ ብትለጥፉ እንዴ ማን? በየሽንት ቤቱ በየመንገዱ እየተነሳን ቪዲዮ እንሰራ የለ እንዴ? የማይጠቅም ነገር። ስለዚህ ባካችሁ ባካችሁ ድምፅ እንሆናቸው። ናቸው ሊቢያዎችን እናስታውሳቸው። ወንድሞቻችን ናቸው፣ እዚያ ያሉት እህቶቻችን አሉ። እርጉዞች ሊኖሩ ይችላሉ። የታመመ ሰው ሊኖሩ ይችላል። በጣም በጣም ብዙ ብዙ ነገር ችግር ነው ያለው እና ሊቢያ ወገኖቻችን ያሉ ወንድሞቻችን እህቶቻችን፣ እኔ ትናንትና አይቼ ደንግጫለሁ። አጥንቱ ቀርቷል። ማን ሰባት ዓመት ሆኖታል ነጻን ልጅ አስቦ እንግዲህ ምንትን ሆኑ ያንን ነገር ስታይ ልጅ ልፍለት ከሀገር ወጥቷል ብላ ለጎረቤት ለምን ደስ ብሏት እዛ ጋር ሰባት አመት ሙሉ እንዲህ ሲሰቃይ ያሳዝናል። በራሴ ቦታ በዛ ቦታ በሆን ብዬ ነው ያሰብኩት። ሁላችንም ያለፍነው መንገድ ነው፣ እናውቀዋለን። ለትምህርት አደለም የመጣ ነው፣ ተሰደን በዛ ቤተሰብ ለመርዳት ነው። ሁላችንም እዚ ጋር ጃኬት ጫማ ስለቀየረን አደለም። ሁላችንም ተቸግረን ያለፍን ሰዎች ነን። ስለዚህ እንድረስላቸው። በቃ ዩኬ ያላችሁ አርብ ከሁለት ሰዓት እስከ ስድስት ሰዓት ሰላማዊ ሰልፍ አለ ተብሏል። ዩኬ ያላችሁ ጠቅላላ እንዳቀሩቱ ጀርመንም ያላችሁ እንዳለ ተሰባስባችሁ ይህን ነገር በቃ እንድረስላችሁ ሶስት ጀርመንም ያላችሁ እባካችሁ እባካችሁ፣ የሆነ ከመንግስት ጋር የምትዋወቁ የሆነ ሰላማዊ ሰልፍ ሊወጣበት የሚችል መንገድ የምታመቻችሁ ከሆነ እኛ አብረናችሁ እንመጣለን። እኛ እንከተላችኋለን፣ ድምፅ እንሆናለን። አብራችሁ እኔ ፈረንሳይ ሀገር አራተኛ ወር ሰላማዊ ሰልፍ አለ ተብሏል። እኔ እዛ እሄዳለሁ ብያለሁ፣ እዚህ ስለሌለ ማለት ነው። ስለዚህ እባካችሁ ኢትዮጵያኖች፣ ኤርትራያኖች፣ ወገኖቻችን ወንድሞቻችን ናቸው። ሶማሌዎች አሉ እዛ ያሉ ህብረተሰቦች፣ ሁሉም ሰብአዊነት የሚሰማቸው እና እዚያ መተን እንዳልወሱ ባርጅ ልብስ፣ ጫማ ስለቀየርን መርሳት የለብንም እና እባካችሁ አንዳንድ ቪዲዮ እንስራ ከቻልን ባለንበት ዩኬ ያላችሁ ሁሉም አበሻ በቃ ያለበት መሰባሰብ አለበት፣ በቃ መንጋጋት አለበት፣ በቃ ማስጨነቅ አለበት የዩኬ መንግስት። ጀርመን ያላችሁ ደግሞ እባካችሁ እንደዚህ አይነት ነገር ማሰባሰብ፣ መርዳት፣ እንትምት ማቀናጀት የሚችሉ ከሆነ ደግሞ እኛ ደግሞ ድምፅ ሆነን እዚህ ጋር ደግሞ እናሰባሰባለን። ከየትም ህብረተሰብ ይመጣል።

ያማን እና ሁላችንም ኤሮፕ ላይ ያለነው በብዛት በብዛት ኤሮፕ ላይ ያለነው በዛ መንገድ ያለፍን ሰዎች ስለሆነ እኛ ዛሬ አሪፍ ላይ ስላለን እየሰራን የኖርን ጥሩ ላይ ስላለን እነሱ መርሳት የለብንም። ሶስት ወር ጊዜ ነው የተሰጣቸው። የሊቢያ መንግስት ደግሞ የታወቀ ነው። ማሰብ አይችሉ ደንቆሮዎች ናቸው። በቃ እንገላለን ካሉ ይገላሉ፣ እናቃቸዋል። ስለዚህ ድምፅ ሆነን ቀይ መስቀል ነው ዩኤስኤ ነው ዩኒሳር ነው ብቻ፣ እነሱን ሊረዳ የሚችል ነገር ብቻ ለዓለም መንግስታት ማሳወቅ መቻል አለብን። ሁሉም ሰው ወጥቶ ዳንክሽ ሁሉም ሰው ወጥቶ መንትን ማለት አለበት። ድምፅ መሆን አለበት። ሪስፔክት እንደዚህ አሁን እንዲሚታይ ሰው የሚበዛበት ቦታ እየገባችሁ ሁላችሁም እንደዚህ ሰው የሚሰበሰብበት ቦታ እየገባችሁ ስለ ሊቢያ ድምፅ መሆን አለባችሁ። በቃ ሶስት ደቂቃ አራት ደቂቃ ብናወራ አንሞትም። ስለ እነሱ ሁላችንሁን የሚወራ ነገር አለ። አሁን ምን እኔ ገብቼ አሁን ምንድን ነው ሰሞኑን እኔ ደበረኝ። ስለ ሰማንያ ሶስቱ ሆኑ ይላል እዛ ጋ ስለ ምናምን ይላል ይደብራል። በቃ የሚያስጠላው ነገር እና እዚህ ጋ ወገን እየተራበ እዚህ ጋ ይገደላል እየተባለ እየታሰረ እየታ አሁን ኮ በየበረሃ ቤት ኮ የሚያድር የለም ሊቢያ ላይ ያለው ስለዚህ ዝም ማለት የለብንም። ድምፅ እንሆናቸው። ምንም ሰው መሸቂያ ነው ገባ ዲ ብራዘ መሸቀያ የሌለው ነገር አይመቸውም መስራት። እንደዚህ ለንጹሐን ዜጋ መጮ አይመቸውም። የእኛ ያገኝበት ነገር ከሆነ ገንዘብ የሚያገኝበትን አበባና እንትን ምን መልቀሚያ እንትን በቃ ካልሆነ አይመቸውም። ለዛ እኮ ነው አሁን ድምፅ እንንላቸው። ለእኛ ለወገኖቻችን ለመስኪኖች፣ ለቤተሰቦቻችን ድምፅ ድምፅኑ ናቸው፣ ጋይስ እኛ በዛ መንገድ ነው ያለፍነው። ሁላችንም ወገኖቻችን ናቸው፣ ወንድሞቻችን ናቸው። በቃ ከዚህ በኋላ ምንድን ነው ምን አዲስ ነገር አሉ። እነሱ እስከሚወጡ ድረስ፣ እነሱ እስከሚድኑ ድረስ፣ እነሱ ነገሮች እስኪስተካከልላቸው ድረስ ሁላችንም ድምፅ መሆን አለብን። እኔ በዚህ አጋጣሚ ማስተላለፍ የምፈልገው ትላልቅ ፔጅ ላላችሁ ሰዎች እየወዳ ባለፈው ዋና ቪዲዮ ሰራለሁ እለቃለሁ ብሎነ ሀቢባ ሃያ ሰላሳ ሺህ ሰው ያይሻል በዚህ አጋጣሚ ይሄንን ነገር ከሰማሽ ረመዳን ነው እባክሽ፣ ሃያ ሰላሳ ሺህ ሰው ተከታይ ፎሎወርስ ብዙ ነገር አለች። እባክሽ በየቀኑ ስትገቢ ሰላሳ ደቂቃም ቢሆን ለሊቢያ ወገኖቻችን ድምፅ እንሁን ብለሽ ቪዲዮ ሰርተው እንዲለቁ አስደርጊ። ይሄ በረመዳን የሚደረግ ጥሩ ስራ ነው። ድምፅ እንዲያረጉ ሰፖርት አድርጊ እነ መውጣ ዮኒ ማኛ በቃ እነዚህ ፐብሊክ ፊገሮች የምትባሉ ሰዎች እባካችሁ ድምፅ ሆኑ። ከሃይማኖት ጋር ከብሔር ጋር ከምን ጋር አታገናኙት ባካችሁ። ሁላችሁም ድምፅ እንድትሆኑ እንፈልጋለን። ሁላችሁም ደግሞ ገብታችሁ እንኳን የራሳችሁ አጀንዳ ቢኖር የተወሰነ ግን ድምፅ እንድትሆኑ እንፈልጋለን። ስለዚህ ወገኖቻችን ናቸው፣ ወንድሞቻችን ናቸው እና ቢዝነሱን ትንሽ ጊዜ ስጡትና ለወገኖቻችን ድምፅ ነው። ስለዚህ ሊቢያ ላይ ያለ ሰው በእኔ አውቀዋለሁ። እኔ በዛ ነው ያለፍኩት። እኔ እግዚአብሔር ይመስገን አሪፍ ጊዜ ነበር በኛ ሰዓት፣ ግን እንደዛም ሆኖ የሊቢያን ህብረት ሰው ሊቢያዊን ነው አውቀዋለሁ። በጣም መጥፎዎች ናቸው፣ እውነት የለውምላቸው፣ ጨካኞች ናቸው፣ ርህራሄ የላቸውም። ሲያሰቃዩ፣ ያሰቃያሉ፣ ሲጎዱ፣ ይጎዳሉ፣ ሲገሉም ይገላሉ። አሁን ደግሞ እነሱ ራሳቸው ችግር ውስጥ ነው ያሉት። በቃ የሊቢያ ሀገር ዜጋ ራሱ ችግር ውስጥ ነው ያሉት። ስለዚህ እምነት አትበሉ፣ ምን አትበሉ፣ ምን አትበሉ፣ ሁላችሁም በቃ እንገላለን ካሉ ይገላሉ እነዚህ። ስለዚህ ሶስት ወር ጊዜ ነው ያላቸው። እኔ ዛሬ ቪዲዮ እያየው ነበር። በየጢሽዋ ውስጥ በየምናምን ውስጥ ነው አድረው ጠዋት ወደ ቤታቸው የሚሄዱት፣ ሌሊት ነው የሚመጡባቸው። አሁን እስር ቤት ያሉትም እንዳለ ሊገድሏቸው ይችላሉ፣ አውቃለሁ። ምንም ርኅራኄ ያላቸው ሰዎች አሉ። ስለዚህ እኛ እዚህ ጋር የተመቻቸ ሀገር ላይ ቁጭ ብለን ጥሩ ነገር እየበላን ጥሩ ነገር እየተነፈስን ስለ ራሳችን እንኳን መከራከር የምንችልበት ሀገር ላይ ከዜጎች እኩል ምን አለበት አንድ ሰዓት አንድ አጀንዳ ይዘን መተን ለወገኖቻችን ድምፅ ብንሆናቸው እና እባካችሁ ስለ ራሳችን ሽኩቻ ትተን ወደ ወገኖቻችን ቪዲዮ እንስራ። ከቻልን ዩኬ ያላችሁ ሰዎች ውጡ ሁላችሁ። በቃ ማንቸስተር ያለነ በቃ እኔ ሽታቶቹን አላቃቸውም ከተሞቹን፣ ብዙዎቹን ግን እባካችሁ በቃ ሁሉም በዛ መንገድ ያለፈ ያላለፈም ወጣት ከሆን ሂድ ትራንስፖርት ከፍለ ስራን ከሆነ አንድ ቀን ቀር ሂድና ወታ ሰላማዊ ሰልፍ ውጣ። አሁን የጾም ሰዓት ነው፣ በክርስትናም የጾም ሰዓት ነው፣ በኦርቶዶክስም የጾም ሰዓት ነው፣ በሙስሊምም የጾም ሰዓት ነው። መልካም ነገር የምንሰራበት ጊዜ መሆን መቻል አለበት እና ባካችሁ ድምፅ ኖ ፈረንሳይም ያላችሁ የምታደርጉት ነገር እንቅስቃሴ ሰምቻሉ፣ በጣም ደስ ይላል። ጀርመን ላይ አውሮፓ ላይ ያላችሁ ሁላችሁም ኮሚኒቲ ካለ ባካችሁ ይሄንን ነገር አስተባብራችሁ ድምፅ የምንሆናቸው መንገድ እንፈልግና ድምፅ እንሆናቸው። እና እባካችሁ ብራዘር ሀሳብን ወደዚህ በማምጣት እናመሰግናለን። አንዳንዱ እረስቶታል። አብዛኛውም በሊቢያ የመጣ ሰው ለትምህርት የመጣ ነው የሚመስል በፕሌን ለትምህርት በዛም ያለፈ አይመስልም። ረስቶታል በቃ ድምጽ መሆኑንም ትቶት ስታወራው ራሱ የአሜሪካናች በቃ ያላግጣል። ይህ አደለም፣ እንደዚህ ያለፍከው መንገድ ነው። በማርያም በገብርኤል በስላሴ ስላሴ ድረስ ብለ ያለፍከው መንገድ ነው። አይረሳም ያ መንገድ። ስለዚህ የባካችሁ ድምፁ ድምፅ ድምፅ ድምፅ በቃ ይሄ ለጦርነት አይደለም። ድምፁ የተባሉ በቃ ወገኖቻችን አይለቁ። ቀይ መስቀልና ዩማን ራይት ይድረስላችሁ ብላችሁ በእንግሊዝኛ የምችሉ በእንግሊዝኛ አረብኛ ምችሉ በአረብኛ ቪዲዮ ስሩልን። በቃ ይህን ነው የምንፈልገው። ያማን ባላንበት ሀገር ላይ ያለን ሰዎች ድምፅ እንሆን። በተለይ አውሮፓ ላይ ያለን ሰዎች ሁላችንም ድምፅ መሆን አለብን። ሰላማዊ ሰልፍ ባለበት ቦታ ሰላማዊ ሰልፍ። አራተኛ ወር ነው ፈረንሳይ የሚደረገው አራተኛ ወር ነው ተው ቀኑ መቼ እንደሆነ አታወቁም እና ደረገው አርብ ነው አልተረጋገጠም ግን አርብ ተብሏል። ከሁለት ሰዓት እስከ ስድስት ሰዓት ባለው ሰዓት ውስጥ ተብሏል። እሱን እንላቀዋለን። እንትን ላይ ሁሉም ዋትሳፕ ግሩፕ ላይ የሚለቀቃል። ፕሊስ እባካቸ፣ የማንነት ግዴታችን የሰውኛ ሰውኛ ነው። ሁሉም ብሄር አለ እዛ ውስጥ። የብሄር ጉዳይ አይደለም። ሁሉም ሃይማኖት አለ። የሃይማኖት ጉዳይ አለ ፕሊስ ይህን ነው ማስተላለፍ የምፈልገው። ቴንኪ ብራዘር ብራዬ በጣም ነው የማመሰግነው። አንቺ በጣም ብዙ ቦታ ላይ እየተሳተፍክን ያለው እያየው ነው። እኔ መግባት የማልፈልገው ቦታ ስድብ ቦታው ላይ ገብቼ እንደዚህ ማለት እኔ ታውቃለህ፣ አይመችም እነዚህ ሴጣልንትን ውስጡላ መግባት አለ በቃ ከተለቀቁ ደስ ይላሉ። የሁሉም ድምፅ ያስፈልጋል። ገብተዋላ ብራቦ፣ አመሰግናለሁ። የአራዳ ልጅ ቴንኪዩ ማገኘው አጋጣሚ ስለእነሱ ጩ እሺ አንተም ብራዘ ምንም አይነት አጀንዳ ምንም አይነት ቢመጣብህ እርሰውና ቅድሚያ ለመስጠት ያለብህ ለነሱ ነው ለነሱ ስትበቃ አሁን ያሉ የነሱ ሶስት ወር ጊዜ ነው ያላቸው ሶስት ወር ሊረሸኑ ካልወጡ ሊገደሉ ማለት ሶስት ወር ጊዜ በሶስት ወር ውስጥ የሆነና መፍትሄ ማምጣት አለብን ሁላችንም ፎሎር ያላችሁ ፎሎር የሌላችሁም ፖስቱ በ። ስለዚህ አመሰግናለሁ ብራዘር ቴንኪ አብሽር ባሪች ፒስ ብላችሁ እናመሰግናለን። ን ይመች ባባዬ። እሺ ብራዘር ጋይሶች ያው የሆኛ ትምህርቱን ቁርስ እየበላን እዚጋ ቁጭ ብለን እያወራና ያለ ነው። እዛ ጋ ያለ ህብረተሰብ ግን ተጨንቋል። መቼ ነው ሁለት ወሮ አልቃ፣ ሶስት ወሮ አልቃ፣ አንድ ወሮ አልቃ የምገደለው የምመለሰው ምንድን ነው መሆኑ? ስንትና ስንት ሺ ብር ከፍሎ ነው የመጡት? ሺ ሳይሆን ሚሊየንም ሊሆን ይችላል። በአሁኑ ሰዓት ይህን በረሃ አቋርጠው ነው የመጡት። እዛ ደግሞ በረሃ ነው ራሱ ሀገሩ ራሱ መስራት አይቻልም፣ መብላት አይቻልም፣ መንቀሳቀስ አይቻልም። እንዴት ነው የምትኖሩት? አሁን እዚህ ጋር ተመችቶ እየኖርክ ነው፣ እዛ ጋር ወንድምህ ደግሞ እየተቸገረ ነው፣ ሊገደል ነው እየተባለ ነው። ድምፅ መሆን አለብን። በቃ ሌላ ምንም ስለምን ላወራላችሁ? ስለ ፍቅር? ፍቅርማ የሆነ የሚስት ያለች እሷን አስገብቼ ወድሻለሁ፣ አፈቅርሻለሁ ብላት በዚህ ሰዓት። ናቲ ረ ሁሌ የምንፋከራ እንወዳል መረጋገጥ የሁሌማኛ ከዚህ በፊት ከአራት ቀን በፊት ሰድቦኛል። አሁን ቁጭ ብዬ ሁሌማኛን ብሰድብ አንድ ሺ አስር ሺህ ሰው ትገባል። ምን ትርጉማል? ነገሬን ብሰድባቸው መሰደብ ያለባቸውን ሰዎች ምን ትርጉማሉ? አሁን በዚህ ሰዓት ብሰድባቸው፣ አንድ ቪዲዮ ብትሰሩ ግን ለእኔ እንደ ሰብዓዊነት እኔ እንደምናገረው እናንተ ሁላችሁም አንድ ቪዲዮ ሰርታችሁ ብትለቁ ግን ትልቅነት ነው። ስለዚህ ባካችሁ ወገናችሁን ወንድሞቻችሁን አትርሱ። የመጣችሁበትን መንገድ አትርሱ። እውነቱ ነው። ባሪች እንዳሉ ጫማ ስለቀየር ወይ ልብስ ስለቀየር ቲሸርት ስለቀየር አንድ ቪዲዮ ሰርታችሁ ልቀው። ያም ራሱ እኮ ድምፅ እኮ ነው ጋይዝ። ቲክቶክ እኮ ራሱ እኮ አልጎሪዝሙ እኮ ሊቢያ፣ ሊቢያ ብዙ ድምፅ እኮ እኮ ከሆነ እኮ በጣም እኮ አሪፍ እኮ። ለዛ እኮ ነው ቪዲዮ ሰርተን እንልቀቅ የሚባለው እኮ ለዛ እኮ ነው። ስለዚህ በተለይ ደግሞ ኢትዮጵያ ውስጥ ያላችሁ ፎሎወር ያላችሁ እንደዚህ ታዋቂ ሰዎች ጌመሮች እናንተም ተሳተፉ። በቃ ይሄ ሁሉንም ያማከለ መሆን መቻል አለበት። ይሄ ሁሉንም ያማከለ መሆን ስለዚህ ባካችሁ ወገናቻችንን አንእርሳ። ያለንበትን ረስተ ነው አሁን ችግር ላይ ናቸው እና በቻልነው አቅም እንድረስላቸው። አንድ ቪዲዮ ብንሰራ እኛ አንጎዳም። ሰላማዊ ሰልፍ ስራ ቀርሰን አንድ ቀን ሰላማዊ ሰልፍ ብንሄድ አንጎዳም። ጉዳ አንድ ቀን ደሞዛችን ቢቀርብን፣ አንድ ቀን የምታገኘው ሳንቲም ቢቀርብን፣ ምን ሌላ ምን ይቀርባል? ለአንተ ግን ሊና ሰላም ይኖራል። ጾም ነው በዛ ይ ስለዚህ እባካችሁ አሁን ይሄ የሚቀለድበት የምንሰደቡበት ምናምን ሳይሆን ወተን ድምፅ የምንሆንበት እና ካቻልን ደግሞ ቪዲዮ ሰርተን የምንለቅበት፣ በቃም አይጎዳ። ራሳችሁን የምታስተዋወቁበት ቪዲዮ ትታችሁ አንድ ቪዲዮ ሰርታችሁ ልቀቁ፣ ሼር አርጉት። ምንድን ነው ይሄ ሁላ ህብረተሰብ ተሰባሰብ ሁልህም መምጣት መቻል አለበት። ሁሉንም ማሳተፍ መቻል አለበት። ሁሉም ሰው መግባት መቻል አለበት። ስለዚህ የመጣንበትን መንገድ ማስታወስ መቻል አለብን። እርዳታ ሲባል ሰው ይሸሻል አለች ማርዬ። ቆይ አንዴ፣ እርዳታ ሲባል ሰው ይሸሻል፣ ሊቢያ ሲባል ሰው ይሸሻል። ለምን መረጋገጥ? ከሌ ከሌ ነው ከሌ ከሌ ነው ሲባል ግን ሰው መቅረት መቻል አለበት። አንድ በምንሆንበት ሰዓት አንድ መሆን አለብ። አውሮፓ ላይ ያለ ህብረተሰብ ውስጥም ሆነ ቁጭ ብለምታኝ ከላይም ሆነ ቁጭ ብለምታኝ፣ ከራስ ጋር ተነጋገር። ድምፅ መሆን ካለብት ድምፅ መሆን አለብት። ድምፅ መሆን ካለብሽ ድምፅ መሆን አለብሽ። ነገ ጠዋት አውሮፓ ላይ ያለ ህብረተሰብ ስደተኛ ይውጣ ቢባል እንዴት እንደምንጨነቅና እንደምንል አውቋል አይደለም ሊቢያ ላይ ማለት ነው። ስለዚህ ሊቢያ ላይ ያሉትን ወንድሞቻችንን እህቶቻችንን፣ ስንት የታመመ ሊኖር ይችላል? ስንት የታመመ ሊኖር ይችላል? አለም እንጂ እናያች አሉ የታመመ በጣም ብዙ አለ። አጥንቱ ቀርቷል። ማን ሰባት ዓመት ሙሉ ታሞ አጥንቱ ቀርቶ መናገር አይችልም በስነስርዓት ያሳዝናል። እንርዳው እናግዘው ሲባል ሰው ይሸሻል። ቪዲዮ እንስራ ድምፅ እንሆናቸው ሲባል ሰው ይሸሻል። ግን ሁሉም በዛ መንገድ የመጣ ስለዚህ እባካችሁ ድምፅ እንሆናቸው ዩኬ ያላችሁ፣ ጀርመን፣ አውሮፓ ያላችሁ ሁላችሁ በያላችሁበት ድምፅ ሆነን ወንድሞቻችንን ወገኖቻችንን እናስብ። አሁን በዚህ ሰዓት እኔ ስለምንም ነገር አውራብ ደስታ ስሜት አይሰጠኝም። አሁን ዮኒ ማኛ ለመርገጥ አስቤ ነበረ። ግን በጣም ብዙ ቪዲዮዎች ሳይ ማን በጣም ያስፈራል፣ በጣም ያሳዝናል።